የተወለደው በውዋ ከተማ ጎንደር ነው ይሁንና በልጅነቱ ወላጆቹ ወደ ሌላኛዋ ውብ ከተማ ባህር ዳር ሲያመሩ እሱም ቤተሰቡን በመከተል ኑሯቸውን በዛው በባህር ዳር ሊያደርጉ ችለዋል። ማስተዋል በባህር ዳር ትምህርቱን ሊከታተል ችሏል። በቤት ውስጥ ሙዚቃን በተለይ ታላቅ ወንድሙ ዳንኤል ሲያንጎራጉር አብሮ በማዜም ይረብሸው ጭምር እንደነበር ይገልጻል። ወንድሙ ዳንኤል ድምጻዊ ነበር። በአዳማ ዩኒቨርሲቲ ከተመስገን ታፈሰ ጋር አብረው አንድ መድረክ ላይ ይዘፍኑም ነበር። ተሙና ዳንኤል ጓደኛሞች ስለነበሩ በአይደል ውድድር ወቅት ተመስገን ማስተዋልን እንዲያግዘው አደራ ጥሎበት እንደነበርም አሁን ላይ ማስተዋል ይመሰክራል። በጣም የተዋጣለትን የሚኒልክ ወሰናቸውን ሙዚቃ እንኳን ተመስገን ተጫወተው ብሎ እንደመረጠለት ጭምርም ይታወቃል። ስለዚህ በማስተዋል የሙዚቃ ጉዞ ውስጥ የተሙና የወንድሙ ድርሻ ጉልህነው ብንል ማጋነን አይሆንም። ሌላው አሁን ላይ ሁላችንንም ባሳመነበት አልበሙ በተደጋጋሚ ስሟ በመልካም የሚነሳው ባለቤቱ ህይወት ሽኮ ናት። ህይወት ምንም እንኳን እሷን በሙዚቃ ሥራ ውስጥ የተሰማራች ቢሆንም ነገር ግን የባሌ ይቅደም በማለት ሙሉ ትኩረቷን እሱ ላይ በማድረግ አሁን ላለበት ደረጃ ላይ ሊደርስ ችሏል። ማስተዋል ታዲያ ይህንን ውለታዋን በዝምታ ሊያልፈው እንደማይችልም ገልጿል። ይልቁንም የልጅነት ህልሟን አልበም በማውጣትናም በስፋት በሙዚቃው እንድትሳተፍ የሚቻለውን ሁሉ እንደሚያደርግ ቃል ገብቷል። በጋራ አራት ልጆችንም አፍርተዋል። የተዋወቁት ምሽት ቤት ስትሰራ ሲሆን ማስተዋል አድናቂዋ እንደነበረ ይናገራል። እውነት ነው ህይወት በጣም የሚያምርና የተዋበ ድምፅ አላት። በተለይ ተወዳጇ ሙዚቀኛ ብዙነሽ በቀለ በአንድ ወቅት ለዝነኛው ድራሲ በዓሉ ግርማ የዘፈነችለትን ፈረንጅ ሀገር ሳትሄድ የሚለውን ሙዚቃ በድጋሜ ቆንጆ አድርጋ ተጫውተዋለች። ከዚህ በተጨማሪም የራሷ ሲንግል ሙዚቃዎች አሏት። ወደፊት ከምንጠብቃቸው እንስት ድምፃውያን መካከል አንዷ እንደምትሆን ባለሙሉ ተስፋ ነን። ብዙ ነባር የሙዚቃ ባለሙያዎች በብቃቱ የመሰከሩለት በድምፁ ብቻም ሳይሆን በሙዚቃ ድርሰቱና በጥልቅ የጥበብ አረዳዱ ብዙ ይጓዛል ያሉለት ማስተዋል በላይቭ ወይም በመድረክ አቅርቦቱም ጭምር ብዙዎችን አስጨብጭቧል።